አስር ዓመት በሳውዲ አረቢያ ሰርታለች። ፋጡማ አህመድ ትባላለች። ታማ ልጅ ቶፊቅ በሚዲያ ሀያ ሶስት ሺ ስድስት መቶ ሪያል አሰባስቦላት በእጇ ሰጣት። ሲሰጣትም ቪዲዮ ቀርጾ ዩቱብ ቻናሉ ላይ ይኸው አስረክቤያለሁ ያዋጣችሁላትም ብሎ ቪዲዮ ቀርጾ ፖሰተ። ከዛ ያ በሆነ በቀናት ውስጥ ደግሞ ደውሎ የቀረጽነው ቪዲዮ ድምፅ ስለሌለው ድጋሚ ድምቀርጽ ነው ብለው አንድ ላይ መጥተው ገንዘቡን እንዳልታመምሽ ሰምተናል እና ጎረቤቶች አልታመምሽም ብለዋል፣ ብለው በደንብ አስመርምራንሽ ትክክል ታማሚ መሆንሽ ከተረጋገጠ ይሰጥሻል ብለው ቶፊቅ 23600 ብሩን ወሰደና እና አይመኒታን ደውሎ ጠርቶ አይመኒታ አስመርምራት እና ትክክል እውነት ታማሚ ከሆነች ስጣት ብሩን ካልሆነች ግን ብሩን እንዳሰጣት ብለውት ለአይመኒታ ሰጥተውት አይመኒታም እሺ ብሎ ወስዶ አስመምሯት ታማሚነቷ ሁነት በሽቷ እውነት እንደሆነ ተረጋግጦ ዛሬ ይመጣለው ነገ መጣለው አሳክምሻል እውነት ታማሚ ከሆነች አሳክማት በብሩ ብለውት እሱም ዛሬ ነገ መጣለው ብሎ ሳይመጣ ሳያሳክማት ቀርቶ በሽቷ እየባሰባት ወደ ስትደርስ ኡኡ ብለው በሽማግሌ ተጠይቆ ከድርሃም ላይ ሪያል ላይ 11 ሪያል መንድሶ አሁን ስድስት መቶ ሪያል አለበት እና እኔ አሁን አገር ቤት ገብቼ በጣም ታምሜ በጣም ተቸግር ኝ ያለሁት እና ባካችሁ አይመኒታ ከየቀረኝን የቀረኝን አስራ ሁለት ሺ ስድስት መቶ ሪያል ህዝቡ እንድታከምበት ያዋጣልኝን አስመልሱልኝ እና ልታከም ብላኖች እናትዬ መጣችው እና ባካችሁ ሁላችሁም ለአይመኒታ ሼር አድርጉ ከዚህ በፊት እዚህ ቤት ተከሶ ለአረቢያን መጅሊስ መጥቶ በሰጠኝ ቁጥር ባወራንበት ፎይስ አርጌለታለው። ኦኬ ቴንክ ዩ ፎር ዩር ኮንታክት አይመኒታ ፕሊስ ሌት ስ ነው ሀው ካን ሀልፕ ይላል። አውቶማቲክ ቢዝነስ አውቶማቲክ ሪፕ ላይ ነው የተደረገልኝ። አይመኒታ ነኝ ስላገኙ ደስተኛ ነኝ ይላል። አይመኒታ ነኝ ስለተገናኘን ደስ ብሎኛል፣ ስለ ስራዎቼ ማወቅ ከፈለጉ ሊንኩን ይጫኑ ይላል።

ተነጋግረን ወደ ሀገር ስትገባ ቀሪው ልልክላት ነበረኛ ሀሳባችን። እዛ ለምንድነው ብዙ የተጠራጠርናቸው ነገሮች ስለነበሩ፣ እሷ ያለችን ነገሮች እና ብዙ ነገሮች የሚጋጩ ነገሮች ነበሩ በፋጥማ ጉዳይ ላይ ቢጋጩና፣ የውሸቶች ሴትዮ ያልታመመች ብትሆን ብሩ የምድታደገው ነበር ሀሳብ

ማስረጃ መረጃ የምንላቸው ነገሮች የለም። ሰውየው ታመም ብሎ ከመጣ ይዋሻል ብለን አናስብ፣ እናምኗለን በዋህነት ምክንያቱም እኛ ስደት ላይ ምስላለን። በኋላ ላይ ግን ነገሮች ከኤክስፒሪየንስ ምክንያቱም አንድ ሰው ከትምህርት ቤትም ይማራል፣ ከልምድም ይማራል። አንዱ ከልምድ ያገኘ ነው ትምህርት ምንድነው። ሰዎች በውሸት ሳይታመሙ ታመሙ እንደሚሉ አወቅን፣ አውቀናል። ለምሳሌ ከጊዜ በኋላ ነው ያወቅነው። ግን ያን ያደረግነው ዴሊበረትሊ ሰዎችን ለመጉዳት ወይም ብለ መሰብሰብ ሳይሆን ሰዎችን ለመጥቀም ካለን ፍላጎት እና ጉጉት ነው። ሌላ ነገር አለ። ያን ጊዜ እኛ ለሶሻል ሚዲያ አሁን እንዳሉ አሁን ዛ ጊዜ ገና አዲስ እያቆጠቆጠ ያለ ሶሻል ሚዲያ ነው። ስለዚህ በማ ነው ሲሰጥ ነው፣ አህመድ ነው ሲወሰድባት። እነዚህ አራቱ ናቸው የነበሩት። እነሱ አራቶቹ እና እኛ ማለኔ ማለሁ እኔ ማለሁ። ከሥራ ቦታ ጠርተው ሳውዲ እያለች ነው፣ ኔትወርኩ ተቆራረጠባት። አሁንም ሳውዲ ነው፣ እዛ ሰው እዚህ ነው። ልጅቷ ታማሚዋ እህታችን ፋቱማ አህመድ አሁንም ሳውዲ ውስጥ ነው ያለችው። አሁን አገር ገብታለች አቆ እሺ፣ አብር ቪዲዮሽ ጠፍቷል እዛው ያለችው ነው የተወሰደባት። አዎ፣ ቪዲዮሽ ጠፍቷል። እኔ ሶፊያን

ገንዘቡ 23600 ድርሃሙን ልጅቶፊቅ ያሰባሰበላትን ለፋጡማ አህመድ ሄደው ሲወስዱባት የነበሩት አቡ አሚራ መሐመድና የአቡ አሚራ ወንድም አልሽ፣ ስሙን አላውቀውማሽ። እና ልጅቶፊቅ እና አንቺ ነበራቸው የነበራችሁት? አዎ፣ እኔም ሌሎችም ባሉ እዛ፣ ጎረቤት ምናምን አሉ። እሺ፣ ብሩ የት ሄደ? ከዛ አይመኒታ ተጠራበት እዛ ግቢ ያሉ ባሉበት ቪዲዮ እንቀረጣት ብለው፣ ቪዲዮ ለዩቱብ ለዩቱብ እንቅረጻት ብለው መጥተው እንቅረጻት ብለው፣ ቆይ ቆይ አንዴ አቡዝን ላስተካክልልሽ፣ ማስተካከል ያለስጥሽ ብሯ ሲሰጡ እንትን ሊንኩን ልክልሻለሁ፣ ገብተሽ ትይዋለሽ። ተለቃለች ቀርጸው። ከዛ ለቃዋትን ምን አለ መልሰው ሲሰጧት ቀርጸዋታል። ከዛ ህዝብ እንዳቅ የረዱ ህዝቦች እሷ ላይ እንድደረስ እንዳውቁ ተቀርጻ፣ እንደገና ብሯን ሊቀሟ ሲመጡ በምክንያት ነው የመጡት። ምን አሉ? የቀረጽነው ቪዲዮ ሳይለንት ነው፣ ድምፅ የለውም። እና እንቀርጻችሁ ብለው እነሱ ውሸታቸውን ነው ብሩን ሊቀሟት። ከዛ ልክ መቀረጽ እንደጀመረ ብሩን ስታስረከም ሊቶፊቅ ዞር ቢበና ሻንቻል ታመምሽ ማሩ ምናምን አለና ብሩን ኪስ አስገባው። ከዛ በጣም ፀብ ተፈጠረ። ጎረቤቱ ምናምን እዛ ስድስት ወር ሙሉ ህክምና ህክምና ስታደርጊ የቆየች ቆየሽናት ስድስት ወር ሙሉ። ከዛ ካላስ እንደዛ ከሆነ አይመኒታ ይጠራ ተባለና አይመኒታ ታሞ ሀኪም ቤት ገባ። አስር ቤት ከመግባቱ በፊት ቀደም ብሎ ነው። ከዛ አስራ አንድ ሺ ሪያል እንዲሰጥ አደረጉት እና ልክ እዛ እታመመችበት ቤት አለችበት ቤት ሄደው አስራ አንድ ሺ ብር የሆነ እንደውም ስሙ ጠፋኝ፣ የሆነ ጓደኛው ነው እሱም አላውረው ያንን ብር ሰጥቶት፣ አስራ አንድ ሺ አስራ አንድ ሺ እንደሰጣት ውሎ አላደረም፣ እስር ቤት ገባ። ተይዞ እስር ቤት ገባ። እስር ቤት አንድ አመት ተቀምጦ አገር ገባ። ለአስራ አምስት ቀን ሌላውን ብር እንዲጨርስ አስራ አምስት ቀን ይዘውለት ነበር። ሀቦ ከሀያ ሶስት ሺ ስድስት መቶ ብር ሲቀነስ 11 ይሆናል 12600 ሪያል። እሺ። ከዛ 15 ቀን ሌላው ሁሉንም ብር እንዲሰጥ 15 ቀን ይዘውለት የ15 ቀን ሳይሞላ እስር ቤት ገባ። እሺ። እስር ቤት ገባ አንድ አመት ታስሮ ከዛ ወደ ሀገር ገባ። ወደ ሀገር ሲገባ እሷ ደግሞ በጣም ህመሙ ሲባባስባት ወደ ሀገር እንድትገባ ተደረገ። ወደ አገር እንድትገባ አደረጓትና አገር ሁሉንም ነገር ጨራረሱላትና፣ አለጦል አገር ገባች። እሱን የጨረሰችላት ያቺ መሲ የምትባለው የሞተች ሆነች፣ ሚናነሳማረው ከዛ ቀጥታ አገር ገባች። አገር ገብታ ልጅቱ በሽታዋ አለቀቀት ቤተሰብ የላትም በቃ ከባድ ሆነ ፈተና እዛም ገጠማት፣ ተገባች። በኋላ አይመንል ትልቅ ሴት ናት። ጓቡ ምንም አታቀ ሀታሁን ቲክቶክ ላይ ነግ ብትል አታቀም። ቁጥሩን አሰታኛለ እንደምንም ብላ ትደውልልኝና እንደሚገባ ታ መጣ ካልገባች እኔ በስልክ ላረጋጀ ህዝቡ ፊት የደረሰባትን ነገር ተናግራ ሐቋ እውነት የምታወሩ ነገር ሁሉ ትክክል ከሆነ ማስረጃ ማቅረብ ከቻላችሁ እቺ ሴት 12600 ወሬ ያላላታ አይበል ታጋ ማለት ነው። እውነት የሚያምረው ጌታዬ ምስክሬ ነው። አላህ ምስክሬ ነው። እውነት ነው። መረጃ ተለቃለች፣ ዩቱብ ላይ ያለች አሁን ዋሳፕ ቁጥርሽ እንትዘች ምን አሸራረግልሽ ነው? እያንዳንዱ ትከታተያለሽ? ኦኬ እኮ እያን ማስረጃ ካለና ከህዝብ የተሰበሰበ ገንዘብ የህዝብ ብር፣ ማንም ሰው ህዝብ ለታማሚ ብሎ የረዳውን ብር ማንም ሰው ሊበላ አይገባም። እውነት ከሆነ የምታወዩና 12600 ወሬ አይዋን። እሺ ከሃፍ ተፈን፣ እንዴት እንደምትተዋወቁ ንገሪው። እሺ ዛሬ አንበሳ መንጋጋ ውስጥ ገብተሃል። ማምለጫ ነው ግን እሱ ዳይሬክት ማናገር አትችል ብ ለካው ሳሙና አልጠየቀሽም አንተ ሚውት የማብራት አንተ አንተ ስታወራ ዛህራ